የእኛ ላንድ ፖሊሲ ከሌሎች አሁን ከጠቀስካቸው ሀገራት ላንድ ፖሊሲ ይለያል ኛ ምክንያቱም የላንድ ፖሊሲን ወይም የመሬት ፖሊሲን ህገ መንግስታችን፣ አንቀጽ ፕሪያምብሉን ብታይ አንቀጽ ስምንትን አንቀጽ ሰላሳ ዘጠኝን አንቀጽ አርባ ስለ ስፔሲፊክ ስለ ንብረት መብት የሚያወራቸው በብሔሮች ብሔረሰቦች የተቃኘ ነው። መሬት ለኢትዮጵያ ሪስትና ሚስት ወይም ይሄ ላንድ ሂመን መፈጠር አለመፈጠርም ጭምር ስለሆነ ከውጭ ዜጎች ጋር ሁሌም ኢኮኖሚክ አናሊሱን ብቻ አይተን የባስ ቢያመጣ ወይም መቋጫ የሌለ ችግር ሰዎች ሌታለውን የውጭን ፈቅደን እዚህም እኮ መሬቴ ነው አካባቢ ነው ብሎ ሰዎችን ከቦታ ቦታ ለመስራት በምንቸገርባት ሀገር ላይ የውጭ ሀገር ዜጎችን የኢንቨስት ምክንያቱም ይሄ በባህሪ ምን መሰለህ አሁን ከጠቀስናቸው ከኢንቨስትሜንት አዋጅ ስራ አንድ ሰማንያ ሁለት 2012 ከዚህ በፊት ከነበሩ ነገሮች ይለያል እነዚያ ኢንቨስት የማድረግ መብትን ነው እንጂ ሆልድ የማድረግ መብትን የሚሰጥ ብቸኛ አዋጅ ነው ምክንያቱም ይሄ በእርግጥ ኦነርሽፕን በተመለከተ ትክክልና የህዝብና የመንግስት የጋራ ሀብት ነው የሚለው እንጂ ባለቤትነት በብቸኝነት ለእኛ ዜጋም የተሰጠ አይደለም ለእኛ ዜጋ ከነሱ የተሻለ መብት ያለ ምንድን ነው ሆልዲንግ ራይት አለን ይህን መብት ከሰጠን በተለይ ታውቃለህ የገጠር እነዚህ መሬት ስንል የከተማውንም ማስብ የገጠሩን ማስብ፣ የከተማ ቢሆን እንደው አትሊስ አንዳንድ ሊዝ እንኳን ብትል፣ ቅድም የሚነሳውን ኢንትሪንስክ ነው ማለት ይዞታን ከቤት መነጠር፣ ቤትን ከይዞታ መነጠር አትችልም። ስለዚህ እነዚህ አይነት የህገ መንግስቱን አንቀጽ ዘጠኝ አንድን አይተህ የትኛውም ህግ አዋጅ ወይንም የመንግስት ፖሊሲ ከህገ መንግስት ጋር በግልጽ የሚጣረስ ከሆነ እንዳልተፈጠረ ይቆጠር ይላል። ሰው ከዚህ በግልጽስ አይቃረንም ወይ? እነዚህ የኢንቨስትሜንት አዋጅ 1180ንም ከዚህ ፊት የነበረው የፍትሐ ብሔር ሕግ ያለ ንጉሠ ነገሥት እውቅና የማይንቀሳቀስ ንብረት ባለቤት መሆን አይቻልም ይላል። አሁን ያለብንን አገራዊ ጣጣ በዚህ እንወጣለን ካል ሌላው አይነት ኢንድለስ የሆነ ችግር ውስጥ አይከተንም ወይ? ይህ በተለይ ኮምፓራቲቭሊ እንዴት አየው የሚለው ነው።